ለዛ ነው ዝም ያልኩን። የምሬን እኮ ነው። ፖሊስ አለ አጠገቤ። ፖሊስ ስላለ ነው። ምንም ማድረግ አይቻልም። አብዛኛው ኮመንታተሮች፣ ወላሂ ወንድና አላምንም፣ ማርያምን ወንድና አላምንም ነው። ውዶቼ፣ ሁሉም ሰው አንድ አይደለም። እሺ፣ ሁሉም ሰው ባለጌ አይደለም። ሁሉም ሰው ጥሩ አይደለም። ኖ ኖ ኖ ኖ ኖ ኖ። ያው ለምሳሌ እኔ ባሌ የማይታመንልኝ ከሆነ እኔ ለምሳሌ ውስጤ እንደማይታመንልኝ ካወቅኩኝ በህይወት ውስጥ መቆየት አልፈልግም። ለአንዲት ሰኮንድ፣ ለአንዲት ሰኮንድ ካላመንኩት ራሱ ከእሱ ጋር መቆየት የለብኝም እወጣለሁ፣ ከህይወቱ እወጣለሁ። የሚታመንልኝ እንፈልጋለሁ። የማይታመንልኝ ከሆነ እንጂ ሰው ሳይተማመን ኔቨር አብሮ ሊኖር አይችልም። የማይታመን ከሆነ ለፍ ዩ ማር ልፍ ሲሉ እልፍ ይገኛል። ደሃ ሞኝ ነው ሞቱን ይመኛል ይባላል። ወንድና ድመት አይታመኑም። በነገራችን ላይ ወንድ ብቻ ሳይሆን የሴትን ባለ ወይ ሴቶች እንዳውም የእናንተ ይብሳል። ከዛ የጀመራችሁ ለተማቆሚያ ምር ናውራ ከተባለ ጌታን እኔም አልቆይም። አዎ ወንድ ብቻ ሳይሆን የሴትም ባለኛለ ስለዚህ ወንድም ብቻ ተውቀሱ። እኔ በነገራችን ላይ የወንድ ጠበቃ ነኝ ጋይስ። አረ ሲጀመር ማርያምን ሴትም እንደዛው ነው ወንድም እንደዛው ነው ሲጀመር ለምሳሌ እኔ ባሌን የሆነ ሸከከን ነገር ወይ ደግሞ የሆነ ውስጥ እን እንትን የሚለኝ ነገር ካለ በጣም ብዙ ጊዜ ከተደጋገመልኝ ስቶፕ አደርጋለሁ። ካላሳለቀ ምንም ሌላ ነገር የለውም። ስቶፕ ታደርጋለች። ኦኬ ወደ ሌላው ጥያቄ፣ እስኪ መከራችን እናንተ ይ ሙአል የሆነ ጥያቄ ልጠይቅሽ፣ የሆነ ከትዳር ወይም ከባል ከምናምን ውጪና፣ ምክንያቱም አንቺ ባለ ትዳር ነሽ፣ እኔ ደግሞ ገና ትዳርን አላየሁት። ኖ ኖ ኖ፣ ታይ አንቺ እኮ ብታወሪም ኮ ካልሽን በእጅሽ ይዘሽ ትዳርሽን ያጣጣምሽ ሆድሽን በልጅሽ ይዘሽ ኮ ነው። አማሪ ከባሊ ከከባሉ ውጭ ምታወሪ ኮን ደም ስራ ይስራ ይቅርብ፣ ይቅርብ። እንዳው መንዶ ለመፋታት ቦር አባቶቻችን ማለት ነው ሳይተዋወቁ ምናምን በቤተሰብ ነው የሚጋቡት። የነሱ ትዳር ግን እስካሁን ድረስ አግብተው ወልደው ትዳር ይዘው ወልደው ልጃቸውን ድረው የልጅ ልጅ አይተው ቆርበው መልኩ ሰው ነው የሚሞቱት። ይሄ በሶስት አመት አራት አመት ግን ተጠናንተው ምናምን ምናምን የሚጋቡት ግን ሶስት አመት እራሱ በረከት የለውም። ለምንድን ነው እስቲ ንገሪ፣ ለምን እንደሆነ ተቂያለሽ እናቴ። እውነቱን እናውራ ከተባለ የዘንድሮ ሴቶች እኳ አይታዘዙ አይ አንታዘዝም፣ አንታዘዝም ፊት ብለን አናት ላይ ጎንፎ እንሰራለን። እንደው እንደው እንደ ባልነት ራሱ ሲያውር አልኳናቁ ብዬ ነው እናቴ። ይሙት ይሙት እንዴ ይሙት የሁማን ሄር ብላ ዘጠና ሺህ ብር ነው የምጠይቀው። የድሮዋስ እንደው ለባዝሊን ብላ አምስት ብር ለመጠየቅ ምን ያክል እንደምትሳቀቅ ታውቂዋለሽ። የዘንድሮ ሴትስ እናቴ ፊት ብላ ናት ላይ ጎረቤት ወርቅ ከገዛች፣ እንዴት ጎረቤት ወርቅ ተገዝቶላት ጓደኛ እንዴት ለኔ ያልተገዛልኝም? ቤቷ ውስጥ የሆነ ነገር ካለ እንዴ እሷ እንደዚህ የሆነነት ለኔ ማሪ። እኛ የምንኖሩ እንደ ጎረቤታችን ነው፣ ግን እናቶቻችን አባቶቻችን ግን የሚኖሩት እንደ ቤታቸው ነው። ልዩነቱ ይሄ ነው። እንደ እኛ ሴቶች ኳናገንዘብቀደም የገንዘብ ችግር አይደለም ያለያያቸው። ከምር የገንዘብ ችግር ይሄ የዩማን ሄር ምናምን ምናምን አይደለም። የገንዘብ ችግር ሳይሆን ሀብታሞች አሉ የተባሉ ሀብታሞች ራሱ ተጋብተው ይለያያሉ። ድሮም ሲጀመር መች ተጋቡ? አልተጋቡም እኮ ብሩም አልተጋበ ተገልሽ እሷን ብሩን ፍለጋ ሄደች። እሱም የነ ወይ ቁመንዋን አይቶ ነው ያገባት ስለምታምር ቆንጆ ስለሆነች ምናምን ከዘን አይገጣጠሙ ማሬ አይገጣጠሙ፣ ይፋታለ። ዱሮም አልተገናኙም እነሱ ለምን ሰው። በነገራችን ላይ ትዳር አመታትን ስለፈጀሽ አስር አመት አምስት አመት አብረሽ ስለቆየሽ አይደለም ሰው በሶስት ወር ሁላ ተጋብቶ በፍቅርም ይኖራለን አብረው በቆየ አይደለም ዋናው ፖይንት ግን ክብር፣ ሪስፔክት መሰጣጠት፣ መደማመጥ፣ መከባበር፣ የእርስ በራስ ፍላጎትን መደማመጥ። ለምሳሌ እሱ የሚፈልገውን ማወቅ፣ የሚያስደስተውን፣ እሱ የሚጠላውና የሚወደውን ለይቶ ማወቅ፣ እሷ የምትጠላውና ምት ለብሱ ስጌቶች ለምንድን ነው እርጉዞ ነው? ለምሳሌ ሱሪ ለብሱና ከዛ ወይ ሆዳቸውን እያሳዩ ፎቶ ይነሳሉ፣ ወይም ደግሞ ሱሪ ለብሰው ከዛ በቲሸርት ወዳቸውን የሚያንጋጥጡት ለምንድን ነው? ለነዛስ ምን ምክር ትሰጫለች? ልክ እንደ አንድ ርጉዝ ሴት ኖኖኖ። እሱ እኮ ማሬ፣ ለምሳሌ አንድ ርጉዝ ሴት እንኳን ድሮ እኮ በሻርብ እንደዚህ እኮ ነው ሸፈና አድርጎ እናቶቻችን የሚሄዱት ገባሽ። ለብዙ ነገሮች የምንጋለጡ አሁን ላይ እምብርታቸውን እያሳዩ ፎቶ የሚነሱት ሲጀመር፣ ድሮም እነሱ ወጥተዋል ከሁሉም ነገሮች። ኦሬዲ እየወጡ ናቸው። ገባሽ ከእግዚአብሔር ነበር ጋር ቀረቡ። ግን ምንድነው እኔ አሁን ፎቶ ተነሳተነሳ ወዳችሁን ባዶ የምታደርጉ ሰዎች እኔ ለልጃችሁ ተጠንቀቁ ነው። እናንተስ ድሮ ነው ያበዳችሁት። ቆይ ካበዳችሁ እናንተ ስጀምር እምብርታችሁን እያሳያችሁ የምትሄዱ ሴቶች ቆያችሁ እኮ እናንተማ፣ ጨርቃችሁን ጥላችሁ ከተውና ቆየ፣ እንጂ ቢያንስ እንኳን ለልጁ እኛ ልጁ ነው የሚያሳዝነኝ እንጂ እኔ ሌላው፣ በእናንተ ጦስ ልጅ የሚሰቃየው ነገር ነው እንጂ። አንቺስ ተይው ማርያም ሄድሽ ቆየሽ ወይ ሌላ ሌላ ጥያቄ ቱር ዳሌ የሚያስጨምሩ እንትናቸው የተነቃቀለ ሰውነታቸው ልክ እንደ ሮቦት የሚያስጨምሩ ቦርጭም፣ ምንም ምንም ካላቸው አስመጥጠው የሌላቸውም ደግሞ አስደርገው የሚመጡ ሴቶች ምን ትያቸዋለሽ? ሌላ ይሄው በነገራችን ላይ ማለት ነው ልንገራችሁ፣ ዳሌ የምትቀጥሉ የሆነ ሰውነታችሁ ላይ የሆነ ነገር ጡታችሁ እንደዚህ የምታደርጉ ዳሌ የምታወጡ ምናምን ሴቶች የሆነ ሰዓት ላይ ያዋርዳችኋል። ጥሩ አይደለም። ሁለተኛ ነገር ከፈጣሪያችሁ ጋር ትጣላላችሁ። በሽታ ላይ ነው የምትወርቁት። ሁለተኛ ነገር ኮንፊደንስ የላችሁም በራሳችሁ ላይ። ማንም ሰው ማንም ወንድ ከወደደሽ በማንነትሽ ካልብልዛ ትርፍ ነው። ሌላ ሰውነትሽን አይቶ ዳሌሽን አይቶ የፊትሽ ቁንጅናን አይቶ የሚያገባሽ ወንድ ልጅ አንቺ አንድ ቀን የሆነ አደጋ ቢደርስብሽ፣ እናት የት ሙጥሎች ነው የሚሄደው? ይህን ከዛ ብትርብ ከፈጣሪም ጋር ተጣልታችሁ ከራሳችሁም ጋር ትጣሉ። የሆነ ሰዓት ላይ ይተነፍሳል። እውነት የምሬ ነው። ያዋርዳችኋል። ተው ይቅርባችሁ። እኔ የሚተነፍስ ጎማ ነው የሰው የሰው ነው ማሪ የሰው ነገር ድሮም እንትን እኮ ነው። ባዳ ባዳ ነው። እንኳን ሌላ አይደለም፣ የራሱ ሻንቺ ላይ ያለው ራሱ ባዳ ነው። ይሄ ነገር ደግሞ በሽታ ነው የሚሆነው። በኋላ ላይ ደግሞ እርዳታ እንሰብሰብ ታው

ማርያምን ልንገርሽማ አሁን ዳሊያቸውን አሰርቶ ይሄ ምናምን አሰርቶ ዊግ ተደቅኖ ምናምን ፊታቸው ሜካፕ ከሚቀቡት በላይ መዳም ቤት ያለችዋ በራሷ ኮንፊደንስ ያላት ሜካፕ ሳትቀባ ፊቷን ጠዋት ተነስታ ሳትታጠብ ትቦን ሳታለች ፊቷን ጠዋት ተነስታ ልንገርሽ በፊት በፊት በቃ ትዝ የሚላይ ምናምን በቃ ከፊት ኩሽና ላይ ምናምን ሁነን መዳን ቤት በነበር እነዛ ሰዓት በቃ ኩሽናውን ከኋላ ሁነን በቃ እስከ ቢጃማቸው ሲጨፍሩ ምናምን በቃ ከውስጣቸው ነው የሚስቁት። እኔ ማርያምን የመዳም ቀመሞች በቃ በራሳችን ችግምር ሳንታጠብ ቤት ያለን ሳንታጠብ ቆንጆ ነን፣ ድንግልም በጣም ቆንጆ ነን። ቁመና ምናምን ኤቭሪቲንግ የፊታችን ማንነታችን ነው። ከላስ ይሄ የተፈጥሮ ማንነት ደግሞ ለምሳሌ አርቴፊሻል አበባ እና ተፈጥሮ አበባ ውበታቸው አንድ አይደለም። ማም ሰውሪ የተፈጥሮ አበባ ነው ያለን ያላችሁ ተብላችኋል። እሽ፣ ሌላ ጥያቄ ምልሽ ሐዊ እኔ የምልሽ ባይደን ጋርሽ በጣም ይገርም። ከሶሻል ሚዲያ እኔ የትሽ? አንቺ እኮ እየጠየቅሽ ነው። እኔ የትሽ? እሺ፣ አምስት ዓመት ምናምን ሶሻል ሚዲያ ስጠቀም አራት ዓመት በደንብ ደፈር የቆጣ አራት ዓመት ነው ከአንድ ሰው ጋር እንደዚህ ተሰዳደበች ተብዬ እንትን ብዬ አላቅም። ተሰድቤ አቃለሁ ምናምን ግን መልስ ሰጥቼ ፎቶ ተለጥፎ ምናምን እንካ ሰላምታ ተባብዬ አላቅም። በቃ አብዛኞቹ አብረው በልተው አብረው ጠጥተው ምናምን በቃ የውስ ሚስጥር የሚወጣጡ የሰውን ስም የሚያጠፉ ለምንድን ነው ምን ምክር ትሰጫቸዋለሽ ለነሱ ምክር ስጪ እቺን ፖይንት ይለፈኝ ማለት ይለፈኝ እቺ ፖይንት ትለፈኝ እኔ አብሩ እንደፈለ አይመለከተኝ እንዴ በስመ አብ ወለም ፈስ ቅዱስ ካምዳውን ካምዳውን በተለይ ቲክቶክ ላይ ያላት ጥያቄ ነው ጥያቄ ለመለት ግዴታ ነው ኦ ዛሬ ደግሞ ኢንተርቪው አላኪው ነው ስለሚመጣሽ። አዎ አሁን ኢትዮጵያ ሂደሽ ስታገቢ ማለት ነው፣ የጥማግ አይመለከተኝም ግን ምንድነው? እቤት ውስጥ ስራ ኤቭሪቲንግ እሚያግዙሽ ሰው ትቀጥላለሽ? አጥጥሪ እኔ ራሴ እሰራለሁ። አቤት ውጭ ላይ ስራ ከሌለኝ ራሴ እሰራለሁ። ሶልድ ብቻ እንድታግዘኝ ሰራተኛ ሰራተኛ ምናምን ሳይሆን ኖ ኖ ኖ፣ ለስልስ ምናምን አመጣለሁ። ካም ዳውን ለምደው ስራ አይደለም ማለት ውጭ ላይ ስራ ለምሳሌ የሆነ ስራ የምሰራው የራሴ ስራ ይኖረኛል፣ ግን ስወልድ ምናምን የሚያግዘኝ እዛው ቤተሰቤን አመጣለሁ እንጂ ሰው አልቀጥርም፣ ራሴ ይሰራለሁ። ቤት የሚያግዝሽ ሰው ካመጣሽ እኮ ዘሴ ማሪ። አሁን ለምሳሌ ልንገርሽማ፣ ከባልሽ ጋር ስትኖሪ ጥያቄን ብቻ የምትመልሽ ሌላ እ ስራ የመኖር ሀሳብ አለሽ? ኧረ ብስመአብ ቦሎ አስቀድሳለሁ። አምላክ ምን እናወጣለን ብለሽ ነው? ለበርበሬ ለክርቢት ለጨው እያልኩ ከወንድ እጅ ልጠብቅ እንደት እንተ ይንጂ እንግዲህ ከዛን ስራ ውለሽ መተሽ ቁርስ እኔ እና እሱ ከሆነ አዎ፣ አይከብደኝም። እኔ እና እሱ ከሆነ አይከብደኝም። አዎ፣ ሌላ ልጅ ሲጨምር ምናምን፣ አዎ፣ ሊከብደኝ ይችላል። ስለዚህ አጋዥ ያስፈልገኛል ማለት ነው። ማሪ፣ ያው ነው ድስት መቆሙ እስካልቀረ ድረስ ያው ነው። ለሁለት ሰው ሆነ ሶስት ሰው ሆነ ድስት ቆመዋል ኦልሬዲ ሌላ ጥያቄ ቆምሽ። ለምሳሌ ድስት ከጣልኩ ለሁለት ሰውም ለሶስት ሰውም የሚሆን እዛው ላይ መጨመር ነው እንጂ ያው ውሃውን መጨመር ነው እንጂ ምንም ሌላ ልዩነት የለውም ሰው። ስለዚህ ዋናው ማንም ኖረ አልኖረ ለባሌ ምናምን ቁርሱ፣ ምሳውን እራቱን፣ ግዴታ ነው ወንድ ልጅ በጣም ሆዶን ይወዳል። ችግር የለውም አንቺ ትሰሪአለሽ። ኖ ኖ ኖ ኖ ኖ አይ አይ አጋሽ አጋሽ ግን ከወለድኩ በኋላ ምናምን ቤተሰብ ከነበረኝ በኋላ ካለኝ በኋላ እሺ በቃ ያስፈልገኛል። አረ፣ መከራዬ ዛሬ ደግሞ እንግሊዝኛ ሁላ። አረ መከራችን እናንተዬ። ታብታቡን 26 አስገቡት ከአምስት ያልሰማም በተለይ ስለ ባሌ መጥፎነት መጥፎ የሚውም ደግ የሚውም ደግ የሚያወራው ሽሉክ ብሎ ክፉ ለማምጣት ነው። እኔ የፈለገቆይ ልንገድ እኔ ከማቀው በላይ ሰ ታቅባለች እንዴ? ስለ ባሌ ጥሩ ነገር የምታወራኝ ማለ መጥፎ ነገር የምታወራኝ ስለዚህ ታጋጫታለች ማለት ነው። ማጋጭ ማለት በአንመታትም። ከዛ ስቴት ስለ ባሌ ክፉ ነገር የምታወራኝ ከሆነ ኃይለኛ ስለሆች ታጋጫታለሽ ሁለተኛ ትመለስቡ እንዴ ትቀልዳለች። ማንም ባሌ ማለት እኔ ነኝ፣ እኔ ማለት ባሌ ነው። ባሌን ለማውራት ስታስቢ ኔ ማሰብ አለብሽ። እንደዛ ነው ሴት ልጅ መሆን አለበት። ካለብል እዚያ ዛሬ ደጉን ስታወራሽ፣ ነገም ክፉን ለማውራት ደግማ መምጣቱ አይቀርም። ስለዚህ መንገድ አለመስጠት ከጥሩ ይጀምራል። እና ስለዚህ አዳፍነሽ ነው የምታባሪያት። እኔ ደግሞ ከዛ ሴትዮ በመላ ነው ገሸሽ ምለው። የምን መላ ነው? አጋጭ ስለሆን፣ ጉልበታም ስለሆንሽ ማማሬ ሶስተኛ ጥያቄ ቀጥዬ መከራችን እናንተ ዬ ታብታብ አድርጎ ይኸው አስራ ሰባት ሺ ደርሳቸዋል። ሀያ ሺ ግባሽ ማለት ነው። ባልሽ የፈለገ ነገር ይሁን ለምሳሌ ቆንጆ ይሁን አስጠሊታ ይሁን ቁመና ያለው ይሁን ሲበላ ላይመቻቸው ይሁን ሲጓዝም አይመቻቸውም ይሁን ስለምንም ነገር ስለ ባልሽ

ሳለ ባሏ ሴት ልጅ ባሏን ከወደደች ሪስፔክት ትሰጠዋለች። በባሏን በራት አትደራደርም። ምንም ይሁን የባሏ ክፉ ነገር እንዶ እንዶ እያየችው ላላየን ብላ የምትሄደው ካፈቀረች እና ከወደደች፣ ባሏ ማለት አካሏ ማለት ነው። ለምን ባሏን ሴት ስታከብር ሌላ ሰው ጓደኞቼ ያከብሩታል፣ ቤተሰቦቼ ያከብሩታል፣ ወንድሞቼ እህቶቼ፣ ሁሉ በዙሪያ ያሉ ሁሉም እኔ ባሌን ሳከብረው ያከብሩታል። ለባሉ የኔ የምሰጠው ቦታ ይወስነዋል። ለምሳሌ የእኔ ባል እኔን የማያከብረኝ ከሆነ በዙሪያ ያሉት በሙሉ እኔን የማያከብሩኝም። ስለዚህ እኔን የሚያስከብረኝ ማን ነው? ባሌ ነው። ባሌን የማያስከብረው ማን ነው? እኔ ነኝ። ማንም ሰው እንዲደፍረው አላደለእኔ እኔ ጥያቄ ልጠይቀሽ። ቆይ እኔ ጥያቄ ልጠይቀሽ፣ ባልሽ አንቺ ከተጣላሻቸው ሰዎች ጋር ሰላም ቢሆንስ አንቺ ምን አይነት ስሜት ነው የሚሰማሽ? አንቺን ከሚጠሉሽ ሰዎች ቆይ ባልሽ አሁን አንቺን ከሚጠሩሽ ሰዎች ጋር አዘወትሮ ማለት በፍቅር እኮ አይደለም፣ በፍቅር ምናምን አይደለም። እኔ በቃ በንትንም በዝምድና የሚሆን በምንም የሚሆን አንቺን ከማይወዱሽ ሰዎች ጋር ዝምድና ካለው እንደው የምታረጊው ዝምድና ትንሽ ቅረቤታ ለምሳሌ እህት፣ ወንድም፣ እናት፣ አባት እሱ ከኔ ጋር እነሱ አደሉም የሚፈታው። ከዛ በተረፈ ሌሎች ለምሳሌ እኔና እኔ ባልና ሚስት ለምሳሌ ባልና ሚስት ከዛን እሱ የሚስትየው ለምሳሌ ባል ጓደኛ ከሆነ ለምሳሌ ለምሳሌ የእኔ ባልና እኔ የተጣላ ሴት ባል ጓደኛ ማሞች ከሆነ ተስፋዬን ለኔ ገባሽ? ለምን? ምክንያቱም እኔና ሚስቱ ስለተጣላ እኔ እነሱ ሁለቱም እንዲጣሉ አልፈልግም። ዋናው ፖይንቴ ማለት ነው። ለምን ለማንቻል ገባሽም? ጥያቄ ጥያቄ አልገባሽም። ግን አብሮ አደግም ይሁን የገጠር ማለት ይሁን የአካባቢሽ ልጅም ይሁን ምንም ይሁን ምንም ይሁን ግን አንቺን ከሚጠሉሽ ሰዎች ጋር በጣም ቅረቤታ ካለው እንደምታረጊ ፋሚሊ ምናምን አለ፣ ስቶፕ እንዳያረግ መንገድ ሰጣለሁ። ማሬ ድንበር ሰጣለ። ስቶፕ ካላረገስ ስቶፕ ካላረገስ ለምን ያደርግ የማያደርግ ከሆነ መምርጫ፣ ወይ እሱ ነው ማሬ አንድ ነገር ስቶፕ ብዬ ተነጋግረን ምክንያት ለምሳሌ እኔ ባሌ ጋር ለምሳሌ ልንገርሽ የሆነ ነገር አታደርግ የምለው በምክንያት ነው። ያለ ምክንያት ልለው አልችልም። ምክንያቴን አስረዳለሁ። ከዛ በተረፈ ግን ለምሳሌ እነዛን ሰዎችን ከኔ ማስበለጥ አይችልም። እኔ ባል ለምን ይሄ ቤት ትዳሩ ነው የልጆቹ እናት እንዲሁም ደግሞ ለሱ ሚስት ኤቭሪቲንጉ ነኝ አሁን ላይ። ለምን መጽሐፍ ቅዱስ እኮ እናትና አባቱን ትቶ ነው የሚያገባው፣ ማንም ሴትም ሆነ ወንድ ማለት ነው። እናትና አባትሽን እንኳን ትተሽ ታገቢያለሽ፣ ቤት ይኖርሻል፣ የራስሽን ህይወት ነው የምትኖሪ፣ የራስሽን ቤት ነው የምታቋቁሚ። ሁሉ ነገሮችን ድሮ ለምሳሌ ልታመሺ ትችያለሽ፣ ብዙ ነገሮችን ልታደጥ። ስታገቢ ግን ትሰበሰብ ብዙ የምትተያቸው ነገሮች ይኖራሉ። ሰው ግን እኔ የምለውን ነገር ይሰማኛል፣ እሱ የሚለውን ነገር እኔ ምሰማዋለሁ። ስለዚህ ለእሱ የማይጠቅመው ከሆነ ያ ቦታ ሲጀመር፣ የእኔ ጠላቱ ነው። ለሱ ወዳጅ ላሆነው አይችልም። ኔበር ግን ምንድነው በስራ አጋጣሚ ኦርድሞ የሆነ ቦታ ላይ ሊገናኙ ይችላሉ። ለምሳሌ ወዳጁን ለማግኘት ነው። ጠላቱን እዛ ካለ ወዳጁን ጥሎ መሄድ አይችልም። ለምን ወዳጁን ለወዳጁ ብሎ ስለሄደ ያንን ቦታ ማለት ነው። ስለዚህ እኔ ጫና አላደርግበትምደሌላ ያቄ እሺ ሌላ ቀጣይ ጠይቄ ወድላይ ወንድ ነው። ሰው ልጅ እኮ በነገራችን ላይ እዚህ ላይ አንድ ነገር ልንገራችሁ፣ ወንድ ልጅ የሚታመነው ለማንም ብሎ አይደለም። ሴትም ሆንሽ ወንድ የምትታመኝው ለእራስሽ ብለሽ ነው። እኔ ለምሳሌ እኔ ልታመንለት እሱ አይታመን፣ ኢትስ ፋይን የሆነ ሰዓት ላይ ግን እውነት መውጣቱ አይቀርም። እኔ ለባሌ ታምኜለት፣ ለሱ ኤቭሪቲንግ ሁኜለት፣ እሱ ካልታመነልኝ እሱ ያልቅስ፣ እኔ ለምን አለቅሳለሁ? ማሬ ግን መጀመሪያ እኔ ታምኜለታለሁ ወይ፣ እኔስ ለሱ ክብር ሰጥቼዋለሁ ወይ፣ እኔስ ለሱ ምን አይነት ቦታ፣ ምን አይነት ክብር፣ ምን አይነት ሪስፔክት ነው ያለኝ ብዬ ራሴ መጠየቅ አለብኝ። ከዛ በተረፈ ግን እሱ እኔ ወድጄው፣ እኔ አፍቅሬው፣ እኔ ለሱ ሙትት እያልኩለት እሱ እኔን ካላከበረኝ፣ ካልወደደኝ፣ ካልታመነ ለራሱ ነው ለማንም አይደለም። የምትታመኝ ለራስሽ ነው ለሐዊ አይደለም ማንም ሰው። ለቤቱ ለትዳሩ፣ ለምንም የምታመነው ሰው እኮ ለትዳር ብቻ አይደለም የምታመነው ለስራው ጭምር ሰምተሻል። ማን ነበረችን እንደዚ ላይ የጻፈችው ጌታን እኔ ወንድ አላምንም ጋይስ እና ከማን ጋር ልኖር ነው? ሁሉም ሰው እኮ አንድ አይደለም ጎበዝ፣ ሁሉም ሰው አንድ አይደለም እሺ። ዘመድ ልንገርሽ፣ አንድ ወንድ ልጅን የማታመን ሴት እራሷ የማትታመን ሴት ናት። አንድ ፖይንት ልንገራችሁ፣ በጣም ትልቅ ፖይንት ማለት ነው። ስለ ባሌ ጉዳይ መተሽ ባልሽ እንዲኖ ብለሽ ለመናገር እንኳን መናገር አይደለም ባሰብሽ ሰዓት ላይ እንደምደፍቅሽ አስቢ። እኔ የዛን ሰዓት ነው ፀጉርሽን ልጬ ማለት ነው አንስቼ ወድሽ ላይ ምገትርልሽ ማለት ነው። የምሬ ነው ምልሽ ስለ ባሌ ምንም ምንም ነገር ብታወሪ እደፋሻለሁ። ምንም ለምን እኔን እንደምትናገሪ አታቂ። የሰው ባል ሂዳችሁ ሂዳችሁ ለሚስት የምታሙ ሴቶች ማለት ነው። ስለ ባሌ ምንም ነገር መተሽ ለእኔ ለማውራት እንዳታስቢ፣ እንዳታስ ምንም ያድርግ አይመለከትሽም። ይኸው መታችሁ፣ ወሬ ባልሽ እንደዚህ ነው ወይ እንደዚህ ዋለ፣ እሰይ፣ እንኳን ደግ አደረገ፣ እሰይ፣ እንኳን ዋለ። ምን አገባሽ? ምን አገባሽ? ምን ቤት ነሽ? ለኔ ያሰብሻት መስይ፣ አንቺ አሁን ባልሽ እንዴ፣ ዛሬ እኮ ያለ በተሰብሽ እንደዚህ ሆኗል እኮ፣ እንደዚህ አለኝ እኮ ባልሽ እኮ፣ ፍቅር ጥያቄ አቀረበ፣ እሰይ፣ ደግ አደረገ፣ ነብዬ ነው እንጂ መሸኝ። ስለ ባሌ አንድ ቃል ብትናገሪ እደፋሻለሁ አንቺን ነው እምደፋሽ እሱን ኔቨር አልናገረውም እኔ ለምን ጠንቅቄ አውቀዋለሁ ባሌን ገባሽ እየመጣችው ባልሽ እንደዚህ ነው ባልሽ እንደዛ ነው ባልሽ እንደዚህ ነው የፍቅር ጥያቄ ያቀርበልኝ ይህኔ ኳንቺ አቅርበሽ ነው ሞኝሽን ፈልጊ ጅል አይደለሁም እኔ የምሬ ነው። ገብርኤልን ራሳችሁ የፍቅር ጥያቄ አቅርባችሁ ተነስታችሁ፣ ከዛም በኋላ ደግሞ የፍቅር ጥያቄ አቀረበልን የምትሉ ጅል የሆናችሁ ሰዎች ልንገራችሁ፣ ስለ ባሌ ለመናገር ያሰብሽ ሰዓት ላይ ማቆም አለብሽ። ስለ ባሌ ምንም ነገር መተሽ አውሪኝ፣ አልፈልግ እሱን ምንም አልለውም። አንቺ እንደፍቅሽ አለው። እዛ ጸጉርሽን ልጬ ነው ገብርኤልን፣ የምሬ ነው። ጸጉርሽን ልጬ በእጅሽ የምሰጥሽ መላአቃ፣ እውነት ተናግር ያለው። እኔ ስለ ባሌ ክፉ ነገር እንዳታወሩ ባል ብርቅ፣ ኦፍ ኮርስ ብርቅ ነው ባሌ ለእኔ። ስለ ባሌ ክፉ እንዳታወሩ፣ ስለ እኔ ባሌ ለእኔ እንደምታሙቱላ፣ ሌላ ቦታ ሂዳችሁም የእሱን ነገር እንደምታወሩ አቃል፣ አቁም ዚጋ። ባሌን የማስከብረው ኔ፣ ገባሽ? ባልሽን የምታስከብር አንቺ ነሽ፣ ማንም አይደለም። አንቺን የሚያስከብረው ባልሽ ነው፣ ማንም አይደለም። ገባሽ ከዛ በተረፈ ስለ ባሌ ክፉ ለመናገር ስታስቢ ቅድሚያ እኔ ማሰብ አለብሽ አንድ ሰው ስለ ባሌ መጥቶ ቢናገርኝ ደግ አደረገ ነው የምልሽ ሰው እኮ ምንም ሳያደርግ ሳይስማማ ምናምን ኦፍኮርስ ሰው ካልተግባባ ግን እኔ በሰው ወሬ ኔቨር ባሌን አላወራውም በአይኔ ካየው ለምን እምነት አለኝ እኔ ተቀልሽ በጣም እምነት አለኝ። ጻል ያለው አምላኬ ጋር እነጋገራለሁ። ገባሽ በሰው ወሬ የሚሄድ አይደለሁም። እውነት እውነት ናት። በሰዓት ባይነ ያሳየኝ አንች አንቺ ምን ቤነሽ? የፈለገውን ነው ያርግ፣ ደግ አደረገ ነው የምልሽ። እንደዛ ነው ሰዓት። ስለ ባልሽው ካልተመችሽ መውጣት ትቻለሽ። ጎ አውት ማንጠራሽ ስለ ባሌ ሳውራ የማይመቻችሁ ሰዎች ወይ ራሳችሁን ስቀሉ፣ ወይ ውጡ። ጎ አውት ውኮን ማንጠራሽ ማንጠራ ስለ ባሌ ሳውራ የማይመቻችሁ ሰዎች ካላችሁ ምን አገባኝ። መከታይ የምልክትኝ እንድዛ ነገር ነው። ከፈለግሽ አዳምጪ፣ ከፈለግሽ ውጪ። መብትሽ እጅሽ ላይ ናለስ። ክሎር ማድረግ ይቻላል፣ ብሎክ ማድረግ ይቻላል። ዩ ካን ጎ አውት ምን ታካብዳላችሁ? ባልሽ ባልሽ፣ ስሙ ልንገራችሁ። አንድ ነገር ሁል ጊዜ ነው የማስታውሳችሁ። ባል ብርቅ ካልሆነ፣ ሚስት ብርቅ ካልሆነች እዚህ ችምር ላይ ምን ብርቅ ሊሆን ይችላል? ገንዘብ ቢኖርሽ ባዶ፣ ምን ቢኖርሽ ባዶ። ለምን አንቺ ፍሬ የምታፈሪው በባልሽ ነው። አንተም ፍሬ የምታፈራው በሚስት ነው። ሚስት ንግስት ናት። ባል ንጉስ ነው። ይህ ስላልገባን እኮ ነው በየሜዳው ላይ ክብር ያጣ ነው። እርስ በራሳችን ማለት ነው። ዛሬ ላይ ልጅሽን ጡት እያጠባሽ ትተሽ የምትመጪው ገባሽ፣ ያንቺና የባልሽን የልጅሽን ህይወት ለማሻሻል ነው እንጂ አንድ እንጀራ የምትበይውን አተሽ አይደለም። ዛሬ ሽንት ቤትም ሳሎን አጸዳን፣ አናታችን ላይ ያለርም ጮኸ አልጮኸ፣ ምንም ሆንሽ ምንም ስሪ። ዛሬ ላይ ላጤ ልትሆኚ ትችያለሽ። ነገ ግን የምትበይው ከባልሽ ጋ። አይ አላገባም የምትሉ ካላችሁ ደግሞ ለምን ቤት መስራት ለምን አስፈለግም? ኧረ ይሄ ገዳም ግቢ። አንዳንድ ጊዜ እውነትን መሸሻ አንችልም ባልብርቁ ባልብርቁ የምትሉ ይህኔ እኮ እንደው እባክህን ተለመነኝ ብለሽ ይኔ እየለመንሽው እኮ ነው፣ በውስጥ በኩል ታየው። ራሱን የሚያካብድ ሰው ጥሩ አይደለም። በውስጥ በኩል ያለው ሸረኝነት ጥሩ አይደለም። እኔ ጨዋነን የምትሉ ሰዎች እናንተ ውስጥ ያለው ነገር ማንም ውስጥ የለም። የምሬን እኮ ነው፣ ማንም ውስጥ የለም። ይህን እየለመንሽው ነው፣ እባክህን አግባኝ ነው የምትለው ምታገቢው ከሆነ ለምን መጣሽ? ኢትዮጵያ ቁጭ ብለሽ እኮ መምረጥ ትች ነበር። ለምሳሌ እኔ ቤት ያለው ባልነው ማገባው፣ ገንዘብ ያለው ባል ነው ማገባው የምትይው ከሆነ እናትሽ ቤት ቁጭ ብለሽ መምረጥ ትች ነበረ። ሁኮልዩ ለምን መጣሽ? ለምን መጣሽ ሱ ሀገር ሁለቱን ነው የምነግራችሁ። ግን ከፈለጋችሁ ዋጥ አድርጎ፣ ከፈለጋችሁ ውሃ ጠጡበት፣ ከፈለጋችሁ ቢራ ጠጡበት ነው። ምን አገባኝ አሁን ለሳምንት ባልሽና፣ እንኳን ለሳምንት አደለም፣ ለአንዲት ሰኮንድ ማለት ነው። እንኳን እኔ ብፈቅድልሽ ራሱ ስቁጭ ብሎ ይቺ ነው ይልሽ። ለምን እንዴት ነሽ? ደህና ነሽ? ከላስ። ከዛ በተረፈ ያለ ወገን ማፊ ማሪ። ሀንድሬድ ፐርሰንት ባልና ሚስት መካከል ምን መሰለሽ እምነት ሊኖርገን። እምነት ከሌለ ሰላም ማፊ ማፊ ቀዳዳ እየፈለግኩትልሆ ቤኒ አንተ ዥልጥ ኩባያ ብድር ልጅ ዋ ብያቸዋለሁ። እኔ በነገራችን ላይ ብርጭቆ የሆናችሁ ወንዶች አልወዳችሁም። ዥልጥ ወንድ አልወድም። ወንድ ልጅ ኩሩ መሆን አለበት፣ ቀበቶን ጠበቅ ማድረግ አለበት። ሁለተኛ ነገር ደግሞ ወንድ ልጅ ሴት ልጅን መሳደብ የለበትም። ኦኬ ወንድ ልጅ ሴት ልጅ መሳደብ የለበትም። ካልብልዛ አንተ ብድር ነህ ተናገርኩ። ይኸው መታችሁ። እኔን የምትሳደቡ ወንዶች ብድር ናችሁ። እናንተ ብድር ናችሁ፣ ገና ብድራችሁንም አልከፈላችሁም። ተናግሬያለሁ። ወሬን አታጥፉብኝ፣ የምሬን ወሬን ረሳሁት ከላሳሁን። እኔ ብድር የሆነ ወንድ ልጅ እና ኩባዬ ይቅርታ አድርጉልኝ፣ ግን ማለት ነው። ለምን እንደሆነ አላውቅም። በወርጫም ወንድ አልወድም። በወርጫም ወንድ ከማገባ ቆሜ ብቀር ይሻለኛል። ይቅርታ አድርጉልኝ። እኔ አልወድም። እኔ ምኑ ልቻለኝ እኔ የምሬ ነው ምላል። በወርጫ ወንድ ቱ ማች ፕሮብሌም። እውነት ስፖርት ስሩ።